የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳ ከቀረቡባቸው ሶስት ክሶች በሁለቱ ክሶች በነጻ ሲያሰናብታቸው በሶስተኛው ክስ ማለትም ሕገወጥ የጦር መሳሪያ ይዞታ ጥፋተኛ እንዳላቸው ጠበቃቸው አበራ ንጉስ ገልጸዋል። ጠበቃ አበራ እንደተናገሩት ፍርድ ቤቱ አቶ ታዬ ደንዳን ከመጀመሪያዎቹ ሁለት ክሶች ነጻ አድርጓል። እነዚህም ክሶች ለታጣቂ ቡድኖች ሞራላዊ የቃል ድጋፍ መስጠት፣ እንዲሁም መንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉ ናቸው። ፍርድ ቤቱ አቃቤ ሕግ ያቀረባቸውን ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንም ሀሳብን በነጻነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርቷል ሲሉ ጠበቃ አበራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንዳን ያልተፈቀደ የጦር መሳሪያ ይዞ በመንቀሳቀስ በሚለው ሦስተኛው ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬ መሳሪያውን ህጋዊነት ማረጋገጥ አልቻ ሉ፣ የሚል ድምዳሜ ላይ ደርሷል ብለዋል። በዚህም ፍርድ ቤቱ ውሳኔ ለመስጠት ለህዳር 15 ቀን 2018 ዓ ም ቀጠሮ መስጠቱን አመልክቷል። የሰላም ሚኒስትር ሚኒስቴር ዴታ ሆነው ያገለገሉት አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ ም በቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ ወር 2016 ዓመተ ምህረት አቶ ታዬ ደንዳን በማህበራዊ ሚዲያ ላይ ያሰፈሯቸውን ጽሑፎች ጸረ መንግስት ኃይሎችን መደገፍ አይሆኑም በማለት ከመጀመሪያዎቹ ሁለት ክሶች ነጻ አድርጓቸው እንደነበር ይታወሳል። በሶስተኛው ክስ የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ ተለቀው እንዲከላከሉ ብይን ተሰጥቶ ነበር። ሆኖም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በታህሳስ ወር 2017 ዓም ውሳኔውን በመሻር ሶስቱንም ክሶች በድጋሜ እንዲታይ አዞ ነበር። የፍርድ ቤቱ የዛሬው ውሳኔ ቀደም ሲል አቶ ታዬ በሁለት ክሶች ላይ ያገኙትን ነጻነት ግም ያረጋገጠ ሲሆን በጦር መሳሪያ ክስ ላይ የተላለፈባቸውን የጥፋተኝነት ውሳኔ ግን አጽንቶታል። ጠበቃ አበራ አክለውም ፍርድ ቤቱ እስካሁን በሁለት በመጠባበቅ ላይ ባሉ ጥያቄዎች ላይ ውሳኔ አለመስጠቱን ገልጸዋል። አንደኛው ጥያቄ አቶ ታዬ በእስር ላይ በነበሩበት ወቅት የሰብአዊ መብት ጥሰት መፈጸሙን የሚገልጸውን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት መሰረት በማድረግ ውሳኔ እንዲሰጥ የሚጠይቅ ሲሆን ሁለተኛው ደግሞ በታሰሩበት ወቅት በጸጥታ ኃይሎች የተወሰዱ 11 የቤት እቃዎች ቸው እንዲመለሱላቸው የሚጠይቅ መሆኑን አመልክተዋል። አክለውም ፍርድ ቤቱ ስለተወሰደባቸው ንብረቶች አስመልክቶ የቀረበውን አቤቱታ በተመለከተ አስተያየት አለመስጠቱን ጠቁመው በዛሬው ችሎት በየትኛውም ጥያቄ ላይ ውሳኔ አልተሰጠም ብለዋለም። በኦሮሚያ ክልል ምስራቅ አርሲ ዞንና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጉ ማረጋገጡን ባወጣው ጋዜጣዊ መግለጫ አስታውቋል። በክልሉ በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡም ጠይቋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወሰው ኢሰመጉ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎች በሕግ ተጠያቂ እንዲሆኑ መግለጫ ማውጣታቸውንና ጥሪ ማቅረባቸው የሚታወስ ነው ብሏል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካ እና በሆሎንቆ ዋቢ ወረዳዎች ጥቅምት 14 ለ15 ቀን 2018 ዓ ም እንዲሁም በ18 ሳምንት ለ19 ቀን 2018 ዓ.ም ምህረት ብዛት ያላቸው የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጿል። በተመሳሳይ ጥቅምት 28 ቀን 2018 ዓ.ም ምህረት በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፋ ጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት አምስት አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ይሰመጉ ባደረግኩት ምርመራ ተረድቻለሁ ብሏል። ይሁን እንጂ የክልሉም ሆነ የፌዴራል የመንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ በመግለጫው አመላክቷል። በመሆኑም የፌዴራልና የኦሮሚያ ክልል መንግስታት በክልሉ ከጊዜ ወደ ጊዜ እየተባባሱ የመጡትን የሰብአዊ መብት ጥሰቶች በቂ ትኩረት በመስጠት የህዝቡ ሰላም ተጠብቆለት የመኖር መብቱን እንዲያከብሩና እንዲያስ ያስከብሩ ጥሪውን አቅርቧል። የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ፣ በተለይም ጥቃቶች በተደጋጋሚ በሚፈጸሙባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉ በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶች የፌዴራልና የኦሮሚያ ክልል መንግስታት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ የመከላከልን ስራ በመስራት ተፈጽመው ሲገኙም አፋጣኝ ምላሽና ትኩረት በመስጠት ሃላፊ ታቸውን እንዲወጡ ኢሰመጉ አሳስቧል። በምስራቅ አርሲ ዞን በተፈጸሙት ግድያዎችና አፈናዎች ላይ በሃይማኖት ተቋማት ጉባኤ በኩል የተጀመረው የምርመራ ሂደት መኖሩን ኢሰመጉ የሚገነዘበው ቢሆንም ሂደቱ ዓለም አቀፍ የሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ ግልጽና ተአማኒነት ያለው እንዲሆን መንግስት እንዲያረጋግጥና የምርመራው ግኝትም ለህዝብ ይፋ ተደርጎ የጥፋት ፈጻሚዎችና ትእዛዝ ሰጪዎች በህግ እንዲጠየቁ እንዲያደርግም አሳስቧል። የምስራቅ አርሲ ዞን ሸርካ ወረዳ የጸጥታ አካላት በተለያዩ ቀበሌዎች እየተፈጸሙ ያሉት የሰብአዊ መብቶች ጥሰቶች እንዲቆሙ ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት አድራጊዎችን ለህግ በማቅረብ ተጠያቂ እንዲሆኑ የድርሻቸውን እንዲወጡም ኢሰመጉ ጠይቋል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩ የወረዳነት አስተዳደራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት 10 ቀን 2018 ዓ ም በተቀሰቀሰ ግጭት ንጹሐን ዜጎች ላይ የአካል ጉዳት መድረሱንና በርካቶች ለእስር መዳረጋቸውንም ኢሰመጉ ከአካባቢው ካሰባሰበው መረጃ ለመረዳት መቻሉን ገልጿል። ስለሆነም የደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎች የሀገሪቱን ሕግ በተከተለና ማህበረሰቡን አሳታፊ በሆነ በሰላማዊ መንገድ በወቅቱ የሚፈታበትን ሁኔታ እንዲያመቻች እና በሂደቱ የሚፈጠሩ ግጭቶችን እንዲከላከል ኢሰመጉ በጥብቅ ማሳሰቡን አዲስ ማለዳ ከመግለጫው ተመልክታለችም። ግብፅና ሳውዲ አረቢያ አራት የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጿል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። የግብፅ መንግስት መረጃ አገልግሎት ኤስአይስ ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ከግብፅ ሳውዲ፣ አረቢያ፣ ጆርዳን፣ ሱዳን የመንና ጅቡቲ የተወጣጡ የባህር ኃይል አባላት በዚህ ልምምድ ላይ እየተሳተፉ ይገኛሉ ብሏል። ቀይ ሞገድ ስምንት ወይም ሬድ ዌቭ ኤይት የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ዳር 2 ቀን 2018 ዓ.ም ምህረት መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥል ጠቁሞ አለም ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣመም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑም ተገልጿል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አመላክቷል። ወታደራዊ ልምምዱ ዙሪያ የሶማሊያ ኢራን ኦንላይን ባስነበበው ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርብ እየተከታተሉት እንደሚገኙ ጠቁመዋል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገው ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመላክቷል። የአሜሪካው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ በሚካሄደው የጂ20 ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲርል ራማፎሳ ተናገሩ። ፕሬዝዳንት ራማፎሳ አሜሪካ የቦይኮት ፖለቲካ በእርግጥም እንደሚሰራ ዳግም ማሰብ ይኖርባታል፣ ምክንያቱም በእኔ ሀሳብ አይሰራምና ብለዋል። ትራምፕ ባሳለፍነው ሳምንት በማህበራዊ ትስስር ገጻቸው ላይ የዓለማችን እጅግ ባለ ጸጋ ኢኮኖሚ ባለቤት ሀገራት መሪዎች በጆሃንስበርግ በሚያካሄዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ ያሳወቀዋል። ትራምፕ ይህን ያሳወቁት በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሳደዱና መሬታቸው እየተነጠቀ ነው በሚል ነው። ዩናይትድ ስቴትስ በጂ ሃያ ላይ ላለመገኘት መወሰኗ ያሳዝናል ያሉት ፕሬዚዳንት ራማፎሳ አክለውም ዩናይትድ ስቴትስ በስብሰባው ባለመገኘቷ ምክንያት ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉ ተናግረዋል። አያይዘውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ። በመጨረሻም መሰረታዊ የሆኑ ውሳኔዎችን እናሳልፋለን። አለመኖራቸውም የእነሱ ኪሳራ ነው ብለዋል። የአርቲኤም ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበረ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ቸር